ዛሬ ዘርግቶ ጥሩ መድረክን ይዟልና አሁን በድጋሚ እንኳን ደስ ያለ ማለት ይፈልጋለሁ። እንግዲህ የቲክቶክ ክሬቲቭ አዋርድ ማህበራዊ ኃላፊነትን በመወጣት ረገድ በርካታ ስራዎችን እየሰራ ይገኛልና በዚህ ስራ ላይ በቲክቶክ ላይ እየሰሩ ያሉ ወገኖቻችን በቲክቶክ ላይ ምን ሰሩ የሚለውን ነገር መዝኖ ደግሞ በዘንድሮ በ2025 የቲክቶክ ክሬቲቭ አዋርድ ኖሚኒ የሆኑ ወንድሞች እህቶች አሉና እነሱን አይተን እንመለስ። ቤስት ሶሻል ኢምፓክት ኮንተንት ምርጥ አምስት እጩ ተወዳዳሪዎች፦ አቲስ ናማ ቻሪቲ፣ ዶክተር አብይ ኪምቢ፣ ፊዳ ማስተር አብነት፣ መልእክተኛ። ማን ይመስላችኋል? አይሰማም እንግዲህ፣ ቲክቶክ ክሬቲቭ አዋርድ ከዚህኛው ከፌሽታው ከምን ባለፈ ማህበራዊ ኃላፊነትን በመወጣት በተለይ ለተለያዩ ድርጅቶች ትልቅ ድጋፎችን ያደርጋልና ያለፈው ዓመት የቲክቶክ ክሬቲቭ አዋርድ አሸናፊዎችን ፋውንዴሽናችን ድረስ ይዞ በመምጣት በቀን ከሁለት ሺህ ሰዎች በላይ የምንመግብበትን ተቋም ፕሮሞት በማድረግ በማስተዋወቅ ኢትዮ ቴሌኮም ሰጥቶን ነበር እና መጋቢትን ለወንድም ካሊድ የሚል ነገር ሰጥቶልን ነበር እና ያም ፕሮሞት በማድረግ ለአራት ወር የምገባ ወጪያችንን በእነሱ ምክንያት ተሸፍኖላን እና አመስግኑልን። ስለዚህ በዚህ እንግዲህ ዘርፉንም ጭምር ውስጥ ኢንዱስትሪ ውስጥም ጭምር ስላለሁ ነው እና እንግዲህ የዘንድሮ ሶሻል ኢምፓክት አዋርድ አሸናፊ። ዋው! በጣም በቃ እጅግ የምፈልገው በጣም የምወደው በጣም ትልቅም በዚህ ነገር ላይ ኢምፓክት ያመጣ ወንድማችን ዶክተር አብይ በሕክምና ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነው እና እንኳን ደስ ያለህ ወንድማችን። ስት ሶሻል ኢምፓክት ንንት ዘርፍ በድጋሚ በዚህ ምሽት ለሁለተኛ ጊዜ ያሸነፉት ዶክተር አብይ ናቸው። እን ደሳላችሁ በጣም አመሰግናለሁላች ነ ያው በቤስ ሶሻል ኢምፓክትም ለመረጣችሁኝ ላከበራችሁኝ፣ በ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት ይፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት እባክህ ወደ መድረክ እንድትመጣ በአሸናፊው እየተጠየቅ ስለሆነ ወደ ወባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁ በሙሉ ከልብ እያመሰገንኩ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት እፈልጋለሁ። ለእኔ የተሰጠኝ ስለሆነ በጣም የሚገርም ነው። መልካምነት የሚገርም ወንድማማችነት ነው። ዶክተር አብይ የቤስ ሶሻል ኢምፓክት ኮንተንት አዋርድን ለማሰራብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ፣ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለእኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንፃር ይገባዋል፣ ይገባዋል፣ በጣም ይገባዋል። እኔ ደግሞ እጅግ በጣም የሚወደው እና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለእሱ አስተላልፍለታለሁ። መልእክተኛው ካለ እባክና ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከት ነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችም ከሆናችሁ እባካችሁም ወደ መድረክ ኑና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ፣ ወደ መድረክ እባክህን። የመጣ ይገኛል መልእክተኛው ወደ መድረክ ሞቅ ያለ ጭብጨባ ለመልክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ሕይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በእርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ይባሉ፣ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ ጫባለሶስቱም እባካችን ያንስባቸዋል፣ ያንስባቸዋል። በአንድ ሽልማት ሦስት አሸናፊዎች፣ ሦስቱንም ከልብ ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ በጣም።